አሰላሙ አሌይኩም ወራህመቱላህ ወበረካቱ ውዲዳ እየተከበራችሁ የሙ ቤተሰቦች አህለን ሳለን ብለናል። ኒናና ናቲ ኒናና ናቲ ፈካ ዘና እያሉ ነው። ኒና እንግዲህ ዛሬ ቤሎ ልለብስ ነው። እንግዲህ ቤታ ቤታ ቤታ ቤት ኒናዬ የሚያምርብሽ ጸጉር ያኛው ነበር፣ አንቺ ያኛው ነው የሚያምርብሽ ነበር። የማ ግንባራ ማድረግሽ ጉባኤ ልሙጥ ግንባር። እንዴ፣ እንዴ፣ እንዴ! ለምን እዛ ከወሰድሽው አንቺ ውዬ የምታምኑ ቆንጆ ለሞጠ ግንባር አረገሽ። ኒና እንግዲህ ዛሬ ዘና ፈቃልት ቤሎ ለለብስ ነው። ምናባቱንስ የተሽኮረመመች ነው። አሁን እንግዲህ ያው ሚካጅ ልትሰራ እንዲያለ የደወለችላቸው ሁሉ ስልካቸውን ዘጉባት። አቤት እንዲመላጣን መላጣ ነሽ ራስሽ ሸበት ሸበት ወጣሁ ምትይው ምኑ ላይ ነው? እንግዲህ እና መልራክ ፈልጌ ነው። አሁን ብደወላቸው ብደወላቸው ጠፍተው ሚሻጅ የሚያርጓት ማለት ነው።

ምን ቢያረጓጥሩ ነው መሰላችሁ? ይለቀሳል እያሉ ከቤት ፈታሪ ፊክስ ከቀበተው በኋላ መጡባት ማለት ነው። መለቀስ ያለበት ይላሉ ምን

አይ ወይ ወይ፣ ጉልበቷን መጥቷት ምንም ጉልበቷን መጥቷት፣ ጉልበቴ መቶኛለች። ደኛ ጎዳና ነው የተንበረከከችበት። ሲ ሆ ሲያገጡኝ መለጎጡ አሉ። አይቺ ገንዘብ፣ አይቺ ገንዘብ፣ እቺ ገንዘብ ማሰራው ይላት። እንደው እንዴ፣ ወይኔ ወይኔ። እንዲያው ለገንዘብ ተብሎ እንደው አይኮን ነገር የለም እኮ በዛሬው ዘበን፣ ቀብሩ ከፍተው እዛ ቀብሩ ውስጥ ግቡናን ብሏቸው ይገባሉ። እዛው ዲፕሊን ይልብናል አይሉም ማለት ነው። ታማየ ቆንጆ ነሽ፣ ታምረ ያለሽ ያው እራስሽን እዛ ከድርስ መላጣ አረክሽይ መላጣ አልብሰሽ አንቺ ተይው፣ ሰው ያውራ ምን አሻሽ። ታዋቂ ቱቦር ነሽ የለየልሽ፣ በነገር አፈንፋኝ እህ በነገር አፈንፋኝ የለየልሽ ታዋቂ ቱቦር ማለት ነሽ። በነገራችን ላይ አጠቃላይ ሁላቸው ደስ ይላሉ። ጥናት ድራማዎች ደስ ይላሉ። ሰው አያንጓጥጡ አይንጓጥጡ ስበሳቸው ፍቅራቸው፣ ደስም በሚል በፍራንክ በጨዋታ ተቻችለው የሚኖሩ ልጆች ናቸው፣ በጣም ደስ ይላሉ። አንድ በታቸው ጨዋታቸው። ሁሉ ነገራቸው ሁላ ፍቅር ፍቅር የተሞላበት ነው ማለት ነው። ያው ታንዲ ሰው በስተቀር አለች መካከላቸው። ግን ያው ወይዘሮ አለምየ በአንዱ ቦታ ገነት በአንዱ ወቅት አለምየ ገነትም ጋር አለምየ ወይኔ ለተሾመች ለዚሁ ነው። በዚህም በጽናትም ጽናቱም ለተሾመች ለዚሁ ነው እና እንግዲህ